መንፈስ ቅዱስን የተሞሉ ሰዎች አራት ምልክቶችን ነው ዛሬ ማወራቸው። በእርግጥ መንፈስ ቅዱስን የተሞሉ ሰዎች ወይም መንፈስ ቅዱስን የተሞሉ ክርስቲያኖች የሚኖሩት የሕይወት ስርዓት አለ፣ የራሳቸው የሕይወት ስርዓት አለ። እንደ መጽሐፍ ቅዱስ ግን የመንፈስ ቅዱስ ሙላት በክርስቲያኖች ላይ ምን አይነት ጠባሳ ምን አይነት አሻራ ጥሎ ይሄዳል? መንፈስ ቅዱስን የተሞሉ ክርስቲያኖች ምን አይነት የሕይወት ስርዓት ነው የሚኖራቸው? ምክንያቱም ሳምታይምስ የጸጋ ስጦታ የመንፈስ ቅዱስ ሙላት መገለጫ ይመስለናል። ጸጋ ስጦታና የመንፈስ ቅዱስ ሙላት እጅግ በጣም የተለያዩ ነገሮች ናቸው። ለምሳሌ ሐዋርያነት ጥሪ ነው፣ ጸጋ ነው። ነገር ግን ሐዋርያም ቢሆኑም በመንፈስ ቅዱስ ሙላትና በመንፈስ ቅዱስ ኃይል ነው ሲያገለግሉ ሲቀጥሉ የምታዩት። ስለዚህ ጥሪን ከመንፈስ ቅዱስ ሙላት ጋር እንዳታገናኙ። ዛሬ ጌታን የተቀበለ ክርስቲያን መንፈስ ቅዱስን ሊሞላ ይችላል። በሌላኛው ሳይድ ሌላኛው ደግሞ የመንፈስ ቅዱስ ሙላት፣ ሌላኛው ትርጉም ስላለው ማለት ነው። መሞላት ማለት ምን ማለት ነው ማለት። ስለዚህ በመንፈስ ቅዱስ የተሞሉ ክርስቲያኖች የሚኖሩት የህይወት ስርዓት አለ። እንደምታውቁት ክርስቲያኖች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ተቀብለናል። የመጨረሻው ስጦታ ደግሞ ለቤተክርስቲያን የተሰጠን መንፈስ ቅዱስ ነው። እኔ ብሄድ ይሻላችኋል፣ አጽናኙ ደግሞ እንዲመጣ ወይም አጽናኙ ሌላ አጽናኝ፣ ጳራቅሊጦስ የተባለው ሌላ አጽናኝ ወደ ቤተ ክርስቲያን የተላከው ክርስቶስ በአብ ቀኝ ሲቀመጥ ነው። ስለዚህ ለቤተ ክርስቲያን የመጨረሻ ስጦታ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን ደግሞ በእኛ ውስጥ በአማኞች ውስጥ ለዘላለም ይኖራል። ነገር ግን ክርስቲያኖች እለት ዕለት እየተሞሉ እንዲኖሩ ተጽፏል። በመንፈስ እንድንሞላ ተጽፎልናል ማለት ነው። የመጀመሪያው ምልክት ልንገራችሁ። በመንፈስ ቅዱስ የተሞሉ ክርስቲያኖች የመጀመሪያው ምልክት ምንድነው ካላችሁ እንደ ሐዋርያት ሥራ ምዕራፍ 1 ቁጥር 8 መሠረት መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችኋልና፣ ምስክሮቼ ትሆናላችኋል። ምስክሮቼ ትሆናላችሁ። በደንብ እንድታዳምጡ ይፈልጋሉ። መንፈስ ቅዱስን የተሞላ ክርስቲያን ቢፎር መሞላቱን የምታውቁት ምልክቱን የምታውቁት የእግዚአብሔር ቃልን በደንብ ላይ ይሞላ ይችላል በሚገባ ላይ ይሞላ ይችላል ነገር ግን ስለ ኢየሱስ ያወቃትን እውቀት ለሰዎች ይመሰክራል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችኋልና ምስክር ነው የምትሆኑት ምስክሮቼ ትሆናላችሁ። የማን የክርስቶስ ምስክር? ስለ ክርስቶስ ትናገራላችሁ። ጥቅስ ላታውቁ ትችላላችሁ። ብዙ የእግዚአብሔር ቃል ሙላት ላይኖራችሁ ይችላል። በጥቅስ ብዙ ላትናገር ትችላላችሁ ነገር ግን ስለ ክርስቶስ ያላችሁን እውነት መመስከር ትጀምራላችሁ ለምን በውስጣችሁ ያለው የጌታ መንፈስ ስለ ዳናችሁበት እውነት እንድትመሰክሩ ይገፋችኋል? ገብቷችኋል መንፈስ ቅዱስ የመጀመሪያው ስራው ክርስቶስን ማድመቅ ነው በአማኞች ላይ ስለዚህ አንድ ክርስቲያን መንፈስ ቅዱስን እየተሞላ ነው ማለት የመንፈስ ቅዱስ ስራ ክርስቶስን ማክበር ነው ኢየሱስን ማክበር ነው በምን በቅዱሳን ላይ ማክበር። በሥራቸው ላይ ማክበር፣ በትዳራቸው ላይ ማክበር፣ ሕይወታቸው ላይ በተአምራት ማክበር፣ በሕይወት መክበር፣ በሕይወታቸው ላይ መክበር ይፈልጋል። ሴታን ተቀብለው ቁጭ ያላሉ ሰዎች መመስከር የሚያምራቸው በሄዱበት ስፍራ ስለ ክርስቶስ ማውራት ደስ የሚላቸው፣ እንደነዚህ አይነት ሰዎች እነሱ ሳይሆኑ በውስጣቸው የገባ የእውነት መንፈስ አለ ስለ ክርስቶስ የሚናገር የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ስለዚህ እውነት ክርስቶስ ነው፣ ወደ ክርስቶስ ይመራል። ስለ ክርስቶስ ምስክር ትሆናላችሁ። ብዙ ላታውቁ ትችላላችሁ፣ በሕይወትም ትኖራላችሁ። ያንን ሕይወት ክርስቶስን በአንደበት ብቻ ሳይሆን በሕይወታችሁ መግለጥ ትጀምራላችሁ። በሕይወታችሁ መመስከር ትጀምራላችሁ። ስለዚህ አንድ ክርስቲያን በመንፈስ ቅዱስ ተሞልቷል የምንለው የመጀመሪያው እንደ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምስክር መሆን ትጀምራላችሁ። የዳናችሁበትን እውነት መደበቅ አትችሉም ማለት ነው። ስለዚህ ሙላት ስንል የመንፈስ ቅዱስ ሙላት ስንል የሚያንቀጠቀጥ ማለት አይደለም። ነገር ግን መንፈስ ቅዱስን ስትሞሉ ልትንቀጠቀጡ ትችላላችሁ። ምክንያቱም ውጤቱን ስታዩ ነው መንፈስ ቅዱስን ተሞልቷል የምትሉት አንድን ሰው። መንፈስ ቅዱስ የመሞላት ምልክቱ ወንበር መስበርን ምንም አይደለም እሱ ኃይል ሲመጣ፣ አዎ ኃይል ማንም ሊቋቋም አይችልም አዎ፣ የመንፈስ ቅዱስን ኃይል ማንም ሊቋቋም አይችልም። ነገር ግን ውጤት ላይ ስንመጣ ክርስቶስን የሚመስል ህይወት፣ እግዚአብሔርን የሚያከብር ህይወት፣ የተአምራት ህይወት፣ የበረከት ህይወት ካልተገለጠ ህይወታችን ላይ የመንፈስ ቅዱስን ሙላት መግለጥ ሊከብደን ይችላል ማለት ነው። ስለዚህ የመጀመሪያው መንገድ የክርስቶስ ምስክር ትሆናላችሁ። እናንተ ውስጥ አንድ የክርስቶስን ፍቅር ዕለት ዕለት እንድታሰላስ፣ ዕለት ዕለት ውስጣችሁ እንዲፈጠር፣ እንድታወረው፣ እንድትመሰክሩ መንፈስ ቅዱስ ይገፋቸዋል ማለት ነው። የክርስቶስ ምስክር ናቸው መንፈስ ቅዱስን የተሞሉ ሰዎች። የመጀመሪያ ሁለተኛው፣ ልንገራቸው ሁለተኛው የእግዚአብሔርን ቃል ሲናገሩ የእግዚአብሔርን ቃል ሲናገሩ ከሰዎች ጋር የእግዚአብሔርን ቃል ሲከፋፈሉ እውነተኛ የእግዚአብሔር መገኘትን ፊል ታደርጋላችሁ። በሚናገሩት ቃል ውስጥ እውነተኛ የእግዚአብሔርን መገኘት ፊል ታደርጋላችሁ። መንፈስ ቅዱስን የተሞሉ ሰዎች በመንፈስ ኃይል ስለሚናገሩ፣ በመንፈስ ምሪት ስለሚናገሩ፣ በመንፈስ እየተነዱ ስለሚናገሩ የእግዚአብሔርን ፕሬዘንስ ፊል ታደርጋላችሁ። መንፈስ ቅዱስን የተሞሉ ሰዎች እያንዳንዱ ንግግራቸው ጋር ስትሰሙ እያንዳንዱ ንግግራቸውን ስትሰሙ የእግዚአብሔር መገኘትን ፊል ታደርጋላችሁ። የእግዚአብሔርን መገለጥ ሲናገሩ የእግዚአብሔርን ፕሬዘንስ ፊል ታደርጋላችሁ። ተራ ቃል አይናገሩም። የተለመደ ቃል አይናገሩም። ለምን? የሆነ እነሱ ጋር አብሮ የሚንቀሳቀስ የእግዚአብሔር ክብር አለ፣ የእግዚአብሔር መገኘት አለ። ከእነሱ ጋር አብሮ የሚንቀሳቀስ የእግዚአብሔር እጅ አለ። ምን ማለት መሰላችሁ፣ የሰዎች ልብ ይሸነፋል፣ የሰዎች ልብ ይገዛል፣ ሰዎች ይሰሟቸዋል። መንፈስ ቅዱስን የተሞሉ ሰዎች በመንፈስ ኃይል ስለሚንቀሳቀሱ፣ መንፈስ ቅዱስ ገዢ ስለሆነ፣ መንፈስ ቅዱስ አሸናፊ ስለሆነ ለሚናገሩት ቃል ኃይልን ድልን ይሰጣቸዋል ማለት። ስለዚህ የሰዎች ልብ እንዲገዛ ያደርጋል መንፈስ ቅዱስ። የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ እንደምታውቁት ፈሪው ጴጥሮስ መናገር የማይችለው ጴጥሮስ ክርስቶስን የካደው ጴጥሮስ መንፈስ ቅዱስን ከተቀበሉና ከተሞሉ በኋላ በገዳዮች ፊት መስክረዋል፣ ስለ ክርስቶስ። መጽሐፍ ቅዱስ ቁጥር 37 እንደዚህ ይላል፣ ይህን በሰሙ ጊዜ። አያችሁ፣ መንፈስ ቅዱስ አንደበቱን ሲያጣፍጥ፣ የጴጥሮስን አንደበት መንፈስ ቅዱስ ሲያጣፍጥ አያችሁ። ይህን በሰሙ ጊዜ፣ በሰሙ ጊዜ ልባቸው ተነካ ይላል። አያችሁ፣ ልባቸው ተነካ ይልና ጴጥሮስና ሌሎችን ምን እናድርግ ብለው ጠየቁ። ከዛ ጴጥሮስ ንስሐ ግቡ በጌታ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላቸዋል። አያችሁ የሰዎች ልብ እንዲገዛ ያደረገው ማን ነው መንፈስ ቅዱስ አያችሁ በመንፈስ ቅዱስ ሆኖ የሚናገሩ መንፈስን የተሞሉ ሰዎች ሲናገሩ የሰዎችን ልብ የመግዛት ኃይል አለ ከነሱ ጋር ማለት ነው ስለዚህ መንፈስ ቅዱስን የተሞሉ ክርስቲያኖች ሌላው ምልክት የእግዚአብሔርን ቃል ሲናገሩ ልባችሁ ይቃጠላል ልባችሁ ይቀደሳል ወደ እግዚአብሔር ፍቃድ ትመጣላችሁ። ኮሬክሽን አለ። ከአፋቸው የሚወጣው ቃል እናንተን ወደ ንስሐ ወደ ቅድስና እግዚአብሔርን ወደ መምሰል የሚያመጣ ነው ንግግራቸው። ስለዚህ መንፈስ ቅዱስን የተሞሉ ሰዎች በንግግራቸው ውስጥ የእግዚአብሔርን መገኘት ፊል ታደርጋላችሁ። እንደገና ሰዎች ሲሰሟቸው ልባቸው ይገዛል። ለምን ከሙላት ስለሚናገሩ ማለት ነው። ክብር ለኢየሱስ ይሁን። ሶስተኛውን ምልክት ልንገራችሁ። መንፈስ ቅዱስን የተሞሉ ክርስቲያኖች ሶስተኛው ምልክት በህይወታቸው ላይ ምን እንደሚንጸባረቅ ልንገራችሁ። ከልዕለ ተፈጥሮ በላይ ሶስተኛው፣ ከልዕለ ተፈጥሮ በላይ ልምምዶች በህይወታቸው ላይ ይገለጣል። ከልዕለ ተፈጥሮ በላይ የሆነ ነገር ህይወታቸው ላይ ይገለጣል። ምን ማለት ነው? መንፈስ ቅዱስ መንፈስ ቅዱስ ከልዕለ ተፈጥሮ በላይ ለቤተክርስቲያን የሰጠውን ስጦታ ካያችሁ አንዱ መንፈስ ነው፣ ለቤተክርስቲያን ስጦታ የሰጠው ከሌለ ተፈጥሮ በላይ የሆነ ልምምዶችን ለመለማመድ ግዴታ የመንፈስ ቅዱስ ኃይል ያስፈልጋል የሐዋርያት ሥራ 1037 ላይ ካያችሁ 3738 ላይ ካያችሁ እግዚአብሔርም የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው አኖይንት ተደረገው በምን በኃይልና በመንፈስ ቅዱስ ከዛስ እርሱም ለዲያብሎስ የተገዙትን ሁሉ ነፃ እያወጣ በከተማዎች በመንደሮች ሁሉ ሰዎችን ነፃ እያወጣ ይዞር ነበር ይላል አያችሁ። ስለዚህ የመንፈስ ቅዱስ ኃይል ሲወጣ ነፃ የሚያወጣ ነው፣ እናንተ ጋር። ስለዚህ ምንድነው ካላችሁ ከሌለ ተፈጥሮ በላይ የሆነ ኃይል ይገለጣል እናንተ ጋር፣ ነፃ የሚያወጣ ኃይል ይገለጣል። የጸጋ ስጦታዎችን በእናንተ ላይ ሲፈስታ ያላችሁ የመንፈስ ቅዱስ ሙላት ያለባቸው ክርስቲያኖች አንድ የመንፈስ ቅዱስ ስጦታ ላይፋቸው ላይ ሲገለጣ ያላችሁ እነሱ ራሳቸው ልባቸውን ዘግተው ካልተቀመጡ ማለት ነው። ለምን የመንፈስ ቅዱስ ሙላት ካለ መንፈስ ቅዱስ ከመጣ ባዶ እጁን አይደለም። መንፈስ ቅዱስ ወደ እናንተ ሕይወት ሲመጣ ባዶ እጁን አይደለም። ክርስቶስ አለ፣ ታምራት አለ፣ ድንቅ አለ፣ ልሳን አለ፣ ትንቢት አለ፣ የጥበብ ቃል አለ፣ የእውቀት ቃል አለ፣ ምክር አለ፣ ፈውስ አለ። ስለዚህ ልሳን አለ። ስለዚህ መንፈስ ቅዱስ ሲመጣ ባዶን አይደለም የመጣው ስጦታ ይዞን የመጣው ስለዚህ ያንን ስጦታ መጠቀም ያንን ስጦታ ለቤተ ክርስቲያን እንደተሰጠን አምኖ መንቀሳቀስ የኛ ላፊነት ነው ማለት ነው። ስለዚህ ምንድነው ማወቅ ያለባቸው? መንፈስ ቅዱስን የተሞሉ ክርስቲያኖች ከልዕለ ተፈጥሮ የሆነው የጸጋ ስጦታን መግለጥ ይጀምራሉ፣ ላይፋቸው ላይ ማለት ነው። አራተኛው ምን እንደሆነ ልንገራችሁ። ክብር ለኢየሱስ ይሁን። የመንፈስ ቅዱስ ሙላት ያለባቸው ክርስቲያኖች ለየትኛውም መከራና ለየትኛውም ፈተና እጅ የሚሰጡ አይደለም። የሚመጣባቸውን መከራ እግዚአብሔር ወደ በረከት ይቀይርላቸዋል። ለምን? በመንፈስ ቅዱስ የተሞሉ ክርስቲያኖች ለሚመጣባቸው ፈተና እጅ የሚሰጡ አይደለም። የትኛውንም ቻሌንጅ የሚያልፉ ናቸው። መጽሐፍ ቅዱስን በደንብ ካያችሁ ሐዋርያት ላይ ከባባድ መከራ መጥቷል። የሞት አይነት ውላ መከራ መጥቷል። ለሞት የሚያደርስ ብዙ መከራዎች ላይፋቸው ላይ መጥቷል። ነገር ግን ያንን የተሻገሩት በመንፈስ ቅዱስ ኃይል ነው። ኢቨን እስጢፋኖስ ሲገደል እስጢፋኖስን የቀበሩት በጸሎትና በመንፈስ የበረቱ ወይም መንፈሳዊ የሆኑ ናቸው ይላል። አዲሱ መደበኛ በጸሎት የበረቱ ነበር ይላል። መንፈሳዊ ዓለም ላይ ስትሮንግ የሆኑ ናቸው፣ መንፈስን የተሞሉ ናቸው። መንፈስን ስትሞሉ ለመከራ ለቻሌንጅ እጅ አትሰጡም። ስለዚህ መንፈስ ቅዱስን የተሞሉ ክርስቲያኖች አራተኛው ምልክት ለሚመጣባቸው መከራ የሚያለቅሱ እጅ የሚሰጡ ሳይሆኑ ያንን ድል ነስተው የሚያልፉ ናቸው። ለምን ድል የሚነሳ መንፈስ ከነሱ ጋር ስላለ የትንሳኤ መንፈስ ከነሱ ጋር ስላለ ከሞት ጋር አይተባበሩ ችግር ሲመጣ አያለቅሱም ለምን የመንፈስ ቅዱስ ሙላት ከነሱ ጋር አለ ያ የመንፈስ ቅዱስ ሙላት የመጣባቸውን መከራና ቻሌንጅ በድል እንዲያልፉ ይረዳቸዋል ማለት ነው መንፈስ ቅዱስ ሁሌ አሸናፊ እንድትሆኑ ነው የሚያደርገው ስለዚህ ለመንፈስ ቅዱስ ሙላት መጸለይ አለባችሁ መንፈስ ቅዱስ ላይፋችሁ ላይ እንዲሞላ መንፈስ ቅዱስን ለመሞላት መጸለይ አለባቸው ቅዱሳን መንፈስ ቅዱስን ስትሞሉ ለችግሮች እጅ አትሰጡ ለመከራዎቻቸው እጅ አትሰጡም። የተሞላችሁት የእግዚአብሔር መንፈስ የመጣባችሁን ችግር መረማመጃ አድርጎ ያሳልፋቸዋል ማለት ነው። መንፈስ ቅዱስን ስትሞሉ የተሞላችሁት መንፈስ ድህነትን ድል ያደርጋል፣ በሽታን ድል ያደርጋል፣ ችግርን ድል ያደርጋል። ስለዚህ መንፈስ ቅዱስን የተሞሉ ክርስቲያኖች ለችግሮች እጅ የሚሰጡ ሳይሆን ችግሮችን ድል የሚነሱ ናቸው። ስለዚህ በጌታ በኢየሱስ ስም ጸልይላቸዋል። የመንፈስ ቅዱስ ሙላት በእናንተ ላይ እንዲገለጥ ጸልያሉ። መንፈስ ቅዱስን ለመሞላት ምንድን ነው ማድረግ ያለብኝ ልትሉ ትችላላችሁ። መንፈስ ቅዱስን ለመሞላት ማድረግ ያለባችሁ የእግዚአብሔርን ቃል ማጥናትና ዕለት ዕለት ከእግዚአብሔር ጋር ኅብረት ማድረግ ነው የሚጠበቅባችሁ። ያኔ የተሞላችሁት የእግዚአብሔር ቃል የተሞላችሁት መንፈስ በእናንተ ላይ ሲሰራ ማየት ይጀምራላችሁ። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም ጸልያለሁ። በመንፈስ ሙላት ተንቀሳቀሱ። በመንፈስ ሙላት ተናገሩ። በመንፈስ ሙላት ነግዱ። በመንፈስ ሙላት ግቡ። በመንፈስ ሙላት ውጡ። በምትገቡበት በምትወጡበት፣ በእያንዳንዱ እንቅስቃሴያችሁ የመንፈስ ቅዱስ ሙላት ከእናንተ አይለይ። መንፈስ ቅዱስን ተሞልቶ እስጢፋኖስ በመምህራን በሊቃውንት ፊት የእሱ ንግግር ድል እንደነሳ የእስጢፋኖስን ንግግር ሊቋቋሙት እንዳልቻሉ መንፈስን ተሞልታችሁ ስትናገሩ ድል የእናንተ ይሁን። በመንፈስ ቅዱስ ምሪት ስትንቀሳቀሱ ድል የእናንተ ይሁን። የእግዚአብሔር መንፈስ በእያንዳንዱ ጉዳያችሁ ላይ በኃይል ይገለጥ። እጁን ይግለጥላችሁ፣ ኃይሉን ይግለጥላችሁ። በጌታ በኢየሱስ ክርስቶስን በመንፈስ የምትመሩ ክርስቲያኖች እንድትሆኑ ጸለያለሁ። ድል የእናንተ ይሁን። ይህ ሳምንት የድል ሳምንት ይሁንላችሁ።